አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የሃሊማ ሚዲያ ቤተሰቦች እንደም ሰላም ሰላማችሁ ታበያላችሁበት። የዛሬ ፕሮግራሚ ስለ ደብዳቤ ወይም ስለ መልእክት ይሆናል። መልእክት በሞባይል ሊሆን ይችላል፣ በወረቀት ሊሆን ይችላል። እና የትኛውንም መሴጅ መቀበል ምን ማለት እንደሆነ አብረን እናያለን። እንደምትወዱት ተስፋ አድርጋለሁ። ከወደዳችሁት ላይክ ላይክ እያደረጋችሁ እስከ መጨረሻ ድረስ አብራችሁ ይቆዩ። በኢማም ቢን ሲሪን አመለካከት ወይም አተረጓጎም ደብዳቤን ወይም መልእክትን መቀበል አንድ ሰው በህልሙ፣ ማንኛውም ሰው ማለት ነው፣ አስፈላጊ መልእክት ሲቀበል ማለት፣ በወረቀት ነው፣ በሞባይል ነው፣ በየትኛውም አቅጣጫ፣ በየትኛውም በስ አስፈላጊ የሆነ መልእክት እንደሚቀበል ካለመ፣ ምናልባት በህልመኛው ህይወት ውስጥ ያልተፈታ ጉዳይ እንዳለውና በእነሱ ላይ ማተኮር እና ጉዳዮቹን መፍታት እንዳለበት እየመከረው ነው ማለት ነው። ህልሙ በሁኔታው ላይ አስፈላጊ ውሳኔዎችን ማድረግ እንዳለበት እያሳሰበው ሊሆን ይችላል። ሁለተኛ፣ በህልም ስሜታዊ መልእክት፣ ስሜታዊ መልእክት ወይም የፍቅር ስሜትን የያዘ ሰው የያዘ መልእክት ሲቀበሉ ከአንድ ከተወሰነ ሰው ጋር ከምናውቀው ሰው ማለት ነው ስንቀበል ከተመለከትን ያ ሰው በህይወታችን ውስጥ አስፈላጊ ሰው እንደሆነ ሊነግረን ይችላል ማለት ነው። ህልሙ በህልሙ ውስጥ ከታየው ሰው ጋር ያለውን ግንኙነት ለመጠበቅ ያለም ፍላጎት ወይም ደግሞ ከዛ ሰው ጋር የፍቅር ግንኙነት ፍለጋ ሊሆን ይችላል። ሶስተኛ ድንገተኛ መልእክት፣ ድንገተኛ መልእክት ሲቀበል ያለም ህልመኛ በእውነተኛ ህይወቱ ውስጥ በቅርቡ ለውጦች እንደሚከሰቱ ያመለክታል። ህልሙ ጠቃሚ ዜና ወይም አዲስ እድል እየጠበቀው ነው ማለት ነው ህልመኛው። እናም ህልሙ ለዚህ ህልመኛ ለእነዚህ እድሎች መዘጋጀት እንዳለበት ሊመክረው ነው ማለት ነው። አራተኛ በህልም ተግባራዊ መልእክት፣ ስለ ስራ ጉዳይ መልእክት የተቀበለ ህልመኛ ማንኛውም ሰው ምናልባት ህልመኛው ሙያውን እንደገና መገምገም እንዳለበት ወይም በስራ መስክ ውስጥ ህልመኛውን የሚጠብቅ ፈተና እንዳለ ሊያመለክት ይችላል። ህልሙ የህልመኛውን ችሎታ ማሻሻል ወይም ለስኬት አዲስ እድሎችን መፈለግ አስፈላጊ መሆኑን የሚያስታውስ ህልም ነው። አምስተኛ መንፈሳዊ መልእክት፣ አንዳንድ ጊዜ በህልም ውስጥ ያለው መንፈሳዊ መልእክት መንፈሳዊ መልእክቶችን ሊይዝ ይችላል። ይሄ መልእክት የነፍስ ምሰሶ፣ የውስጥ ሰላምን ፍለጋ ፍላጎት የሚያሳይ ማስረጃ ሊሆን ይችላል። ህልሙ ከፈጣሪ ወይም ከምታውቃቸው መንፈሳዊ ጉዳዮች ጋር መገናኘት አስፈላጊነትን ሊያስታውሰን ይችላል። በህልም የሞባይል መልእክት በሞባይል መልእክት ማለት በመሴጅ ሊሆን ይችላል። አንዳንዶቻችሁ በቲክቶክ፣ አንዳንዶቻችሁ በኢሞ፣ አንዳንዶቻችሁ በዋትሳፕ እያላችሁ ትጠይቁኛላችሁ እና በየትኛውም ይሁን በዋትሳፕም ሆነ በኢሞም ሆነ በቲክቶክ ማለት ነው የትኛውንም መልእክት በሞባይል ተጠቅሞ ስተላለፍልን ካየ ምን ሊሆን እንደሚችል አብረን እንሂድ። በሞባይል መልእክት ሲቀበል ያለ ህልመኛ ማንኛውም ሰው በህይወቱ ውስጥ ጠቃሚ መልእክት ወይም መረጃ እንዳለ ይጠብቃል። ይህ መልእክት ከስራ ወይም ከግል ግንኙነት ወይም ከአስፈላጊ ውሳኔዎች ጋር የተያያዘ ሊሆን ይችላል። ከመንፈሳዊ ዓለም መግባባት በአንዳንድ ባህሎች የሞባይል መልእክት በህልም ማየት ማለት ከመንፈሳዊ ዓለም ወይም ከከፍተኛ መናፍስት የተላከ መልእክት ሊሆን ይችላል። ህልሙ በህልመኛው ህይወት ውስጥ አስፈላጊ መልእክት ወይም መመሪያ እንዳለ አመላካች ሊሆን ይችላል። የመገናኘት ፍላጎት፣ ህልማላሚው የብቸኝነት ስሜት ከተሰማው ከሌሎች ጋር የመገናኘት ፍላጎት እንዳለው ያንጸባርቃል። ህልማላሚው ሀሳቡንና ጭንቀቱን ከቅርቡ ሰዎች ጋር እንዳካፍል ማስጠንቀቂያ ሊሆን ይችላል። ጭንቀት ወይም ስሜታዊ ውጥረት። የሞባይል መልእክትን በህልም ለማየት ማለት በእንቅልፍ ህይወት ውስጥ የህልመኛው የሚሰማውን ጭንቀት ሊያንጸባርቅ ይችላል። ህልሙ የመጽናናት ወይም የስነ ልቦና ምቾት ጉጉትን ያመለክታል። የቴክኖሎጂ ሱስ ምልክት። በዘመናዊ ዓለም የምንኖረው የሞባይል ስልኮች እና የዲጂታል ቴክኖሎጂ ውስጥ ነው። የሞባይል ስልክ መልእክት በህልም የቴክኖሎጂ ሱስ ወይም በስማርት መሳሪያዎች ላይ ከመጠን በላይ መታመን ሊያመለክት ይችላል። አላማን ለማሳካት ማሳሰቢያ ይህ ህልም ህልመኛው አላማውን ለማሳካት መስራት እንዳለበት እና በሙያ ወይም በግል ህይወት ውስጥ የሚፈልገውን እድገት ለማሳካት ጠንክሮ መስራት እንዳለበት የሚመክር ህልም ነው። በህልም የወረቀት መልእክት መቀበል አንደኛ የቅርብ ጋብቻን ያመለክታል። አንዲት ያላገባች ሴት የወረቀት መልእክት ስትቀበል ከተመለከተች በቅርብ ጋብቻዋን ያሳያል። የወረቀት ደብዳቤ ወይም መልእክት መኖሩ በቅርብ የጋብቻ እድል እንደሚኖር ያመለከታል ማለት ነው። እናም ህልሙ የሚለው ለለውጡ እየዘጋጁ እና በህይወት ውስጥ አዲስ ምዕራፍ ይጀምሩ ይላል። ሁለተኛ ፍቅርንና ፍቅርን ያመለከታል። ያላገባች ሴት ልጅ በህልሟ የፍቅር ደብዳቤ ስትቀበል ከተመለከተች በስሜታዊ ግንኙነት ውስጥ አዎንታዊ ነገሮች እንደሚከሰቱ አመላካች ነው። ከፍቅርና የፍቅር ግንኙነት ጋር የተያያዘ ምኞቶች እና ፍላጎቶች እውን ይሆናሉ። ሶስተኛ የምኞት ዝርዝር ማሳካት። ከማይታወቅ ሰው መልእክት መቀበል ምኞቶች ሁሉ ይፈጸማሉ። የወረቀት መልእክት መቀበል ምኞቶች ሁሉ እንደሚሳኩ የፈለጉትን ጉዳዮች ሁሉ በቅርቡ አዎንታዊ አቅጣጫ እንደሚይዙ የሚያረጋግጥ አጽናፈ ሰማይ መልእክት ነው። አራተኛ ፍላጎትና መተዳደሪያ መጨመር ላላገባች ሴት የወረቀት መልእክትን ስትመለከት እንደ ብዙ ጥሩነትና መተዳደሪያ ይቆጠራል። የወረቀትን ደብዳቤ ወይም መልእክት ስትመለከት ለሕልም አላሚው ፍላጎት መጨመርና በገንዘብና በተትረፈረፈ መተዳደሪያ ትባረካለች። የወረቀት መልእክት ለአንድ ወንድ ወንድ መልካም ምድር እና አስደሳች ዜናን ይገልጻል። መልእክቱ ከጓደኛ ወይም በህይወት ውስጥ ከሚወደው ሰው የተላከ ከሆነ መልካም ምድር እና መልካምነትን ያመጣጣል። ይህም ደግሞ እንደማግባት ወይም አዲስ ስራ እንደማገኘ ያሉ አወንታዊ ክስተቶችን ያመለክታል። ሁለተኛ አዲስ ስራ የመቀበል ህልም ህልማላሚው ደብዳቤ ከተቀበል የወረቀት መልእክት ከተቀበለና ስራ አጥ ከነበረ በቅርቡ አዲስ ስራ እንደሚገባ ያመለክታል። ሶስተኛ፣ ደስታና የተባረከ መልካምነት እንደ ኢማም ኢብን ሲሪን አተረጓጎም ህልማላሚው ደስታና የተባረከ ህይወት በህይወቱ ውስጥ እንደሚኖረው ያመለክታል። አራተኛ፣ የማጭበርበር እና የችግሮች ማስጠንቀቂያ መልእክቱ ከማይታወቅ ሰው ሊላክ ይችላል። ይሄ ደግሞ ለህልማላሚው ጉዳትና መጥፎ እድል መኖሩን ያመለክታል። የህልሙ መልእክት በህይወቱ ላይ የሚፈጠሩትን ማጭበርበሮች እና ችግሮች ማስጠንቀቂያ ሊሆን ይችላል። አምስተኛ አዲስ እድሎችና የምኞቶች መሟላት፣ መልእክቱ የስሜታዊ መልእክቶችን ወይም የፍቅር መልእክቶችን የሚይዝ ከሆነ ሆነ ይህ በህልም አላሚው ላይ እንደ መረጋጋት ወይም ስሜታዊ ደስት እንዲሁም የህልሞችና ምኞቶች መሟላት ያሉ አዎንታዊ ለውጦችን ያመለክታል። ስድስተኛ ጉዞ ወይም የስራ መስተዋወቅ አንድ ሰው ከማያውቀው ሰው መልእክት እንዳየ ካለመ የጉዞ ወይም የሥራ ማስተዋወቅ እድልን ያመለክታል። የህልሙ መልእክት ህልም አላሚውም በስራ ውስጥ አዳዲስ እድሎች እንዳሉ ማንቂያ ደወል ሊሆን ይችላል። እስኪ ከዝርዝሩ እንውጣና ያለ አጠቃላይ ሰው የሚጠቅሙትን እናንብብ። በህልም ከሚወዱት ሰው መልእክት መቀበል። በህልም ከሚወዱት ሰው ደብዳቤ ወይም መልእክት መቀበል የተተረፈረፈ መተዳደሪያን እና ማህበራዊ ጉዳይ ደረጃን ያመለክታል። ህልማላሚው በህይወት ውስጥ ከሚወደው ሰው ደብዳቤን ወይም መልእክትን ከተቀበለ ምናልባት ህልማላሚው በህይወት ውስጥ የመልካምነትና ስኬት መድረሱን ያመለክታል። ሁለተኛ የጠፉና ድብቅ ስሜቶችን ያንጸባርቃል። ይህ ማለት ህልማላሚው በኢሜይል መልእክት ሲልክ ከተመለከተ ወይም ሲቀበል ከተመለከተ በህልሙ ውስጥ የታየው ምን ያህል እንደናፈቀና ለእሱ ወይም ለእሷ ያለውን ድብቅ ስሜት ያመለክታል። ይሄ መልእክት የንቃተ ህሌና ውጤት ሊሆን ይችላል። ሶስተኛ ስሜታዊ ደህንነትና መረጋጋት። አንዲት ያላገባች ሴት ከፍቅረኛ ወይም ከጭኛ መልእክት ስትቀበል ህልሙ የሚተረጉመው ደህንነትና መረጋጋትን ያመለክታል። መልእክቱ የሚወዱት ሰው እንደሚገኝና ለህልመኛው ቅርብ መሆኑን ያመለክታል። አራተኛ መልካም ዜናና መልካም እድል። አንድ ህልማላሚ ማንኛውም ሰው ከሚወደው ሰው መልእክት መቀበል በህልሙ ውስጥ ከታየው ሰው የሚመጣ መልካም ዜናና የምስራች ምልክት። አምስተኛ ለውጥና ሽግግር። ህልማላሚ ማንኛውም ሰው ከሚወደው ሰው ደብዳቤ ስለመቀበል ህልም ሲያልም በህይወቱ ላይ ለውጥ እንደሚያመጣ ያመለክርክት በህልሙ ውስጥ የታየው ሰው ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ ያለው ሁኔታ ወይም አሁን ያሉበትን ሁኔታ ለመለወጥ ሊያመለክት ይችላል። ውድና የተከበራችሁ የህልማ ሚዲያ ቤተሰቦች ደብዳቤ ወይም መልእክትን በተመለከተ በአጭሩ ይህን ይመስላል። እንደወድዳችሁ ተስፋ አድርጋለሁ። ከወድዳችሁን ላይክ ላይክ እያደረጋችሁ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛ።